ስኳር ድንች በውሃ ውስጥ መቀቀል አቁሙ! አዎ ልክ እንደሰማችሁት ነው። ብዙዎቻችን የምንሠራው የተለመደ ስህተት ስኳር ድንች ተፈጥሯዊ ጣፋጭነቱንና ጠቃሚ ንጥረ ነገሮቹን እንዲያጣ እንደሚያደርገው አታውቁም ይሆናል። ከዚህ በኋላ ዳግመኛ በውሃ ውስጥ አትቀቅሉም። እነዛን ጣፋጭ ድንቾች ውሃ ውስጥ በመጣል ጣዕሙንና ንጥረ ነገሩን እየጣላችሁ ነው። ግን አይጨነቁ። በዛሬው ቪዲዮ፣ ስኳር ድንች በልዩ ሁኔታ፣ ጣፋጭ፣ መዓዛ ያለውና ሙሉ በሙሉ ንጥረ ነገር የያዘ እንዲሆን ለማብሰል ሶስት ቀላል ግን እጅግ በጣም ውጤታማ የሆኑ ሚስጥራዊ ምክሮችን ላካፍላችሁ ነው። እነዚህን ዘዴዎች ከተማራችሁ በኋላ ስኳር ድንች ማብሰል ወደ ጣፋጭ ድንቅ ስራነት ይለወጣል። እንጀምር። ብዙ ሰዎች ይህ የተለመደ ስህተት ስኳር ድንች ተፈጥሯዊ ጣፋጭነታቸውንና የተለያዩ ጠቃሚ ንጥረ ነገሮችን እንዲያጡ እንደሚያደርግ አይገነዘቡም። እነዚህን ዘዴዎች በመከተል ስኳር ድንችን ወደ ጣፋጭ ድንቅ፣ ለስላሳ፣ መዓዛ ያለውና ልዩ ማድረግ ይችላሉ። ስኳር ድንች ከገበያ በሚመርጡበት ጊዜ፣ በሚያበስሉበት ጊዜ እንኳን መብሰል እንዲችሉ እርግጠኛ ለመሆን ተመሳሳይ መጠን ያላቸውን ዕድሜ ይስጡ። ትኩስ የሚመስል ቀለምና ጠንካራ ወፍራም ቆዳ ያላቸውን ድንች ይምረጡ። እነዚህ ስኳር ድንቾች እርጥበትና ብዙ ንጥረ ነገሮች እንዲያዙ የሚያሳዩ ምልክቶች ናቸው። በጣም ለስላሳ የሆኑ ወይም የድርቀት ወይም የመሸርሸር ምልክት የሚያሳይ ድንችን ያስወግዱ። ወደ ቤት ካመጣችሁት በኋላ ንጹሕ ውሃ ያለበት ጎድጓዳ ሳህን አዘጋጁ። አንድ የሾርባ ማንኪያ ቤኪንግ ሶዳ ጨምሩበትና እስኪቀልጥ ድረስ አዋህዱት። ከዛም ቆሻሻውን ለማለስለስ ለሁለት ደቂቃዎች ያህል ያስቀምጡት። ከዛም ስኳር ድንቹን በሙሉ ይጠቡት። ናም እያንዳንዱን በንጽሕና ለማጽዳት እጆቹን ይጠቀሙ። ስኳር ድንች በእንፋሎት ወይም በመጥበስ ከማብሰሎ በፊት በጭራሽ አይላጡት። ምክንያቱም ቆዳው በውስጡ ያለውን ስኳርና ንጥረ ነገር ለማቆየት ይረዳል። ሲታጠብ ማንኛውንም ሻጋታ ወይም መበስበሳ ለመኖሩን በጥንቃቄ ያረጋግጡ። የተበላሸ ከተገኘ ስኳር ድንች አፍላ ቶክሲን የተባለውን በጣም መርዛማ ንጥረ ነገር ሊያመነጭ ስለሚችል ሙሉን የተበላሸ ድንች ያስወግዱ። በደንብ ከታጠበ በኋላ የስኳር ድንቹን ሁለቱንም ጫፎች ይቁረጡ፣ ምክንያቱም እነዚህ ክፍሎች ብዙውን ጊዜ ፋይበር ያላቸውና ብዙም ጣፋጭ አይደሉም። ሲቆርጡ ጭማቂው እየፈሰሰ መሆኑን ያስተውሉ። ጭማቂው በጨመረ ቁጥር ስኳር ድንቹ የበለጠ ትኩስ ይሆናል። ሌላ የውሃ ገንዳ ያዘጋጁ። አንድ የሾርባ ማንኪያ ጨው ይጨምሩና በደንብ ያዋህዱት። ሁሉንም ስኳር ድንቾች በጨው ውሃ ውስጥ ለ15 ደቂቃዎች ያህል ይጸቡ። ይህ የጨው ውሃ ኦክሳይድ ኢንዛይሞችን ለማረጋጋት ይረዳል። ሲመገቡት እንደ የሆድ ብጠት ወይም የአሲድ ሪፍሎክስ ያሉ ደስ የማይሉ ምላሾችን ይቀንሳል። እንዲሁም ድንቹ በፍጥነት እንዲበስልና ጣፋጭ እንዲሆን ይረዳል። ከተዘፈዘፈ በኋላ እንደገና ይጠቧቸውና ከማብሰሎ በፊት በደንብ ያድርቁት። የመጀመሪያው ጠቃሚ ምክር በስኳር ድንች ዙሪያ በርካታ ቀዳዳዎችን በሹካ ወይም ስለታማ ቢላዋ በቀስታ መብሳት ነው። ይህም በሚበስሉበት ጊዜ ከውስጡ እንፋሎት እንዲወጣ ያስችለዋል። ይህም ድንቹን በእኩል እንዲበስል፣ ቅርጹን እንዲጠብቅና በግፊት እንዳይሰነጠቅ ወይም እንዳይፈነዳ ይረዳል። በመቀጠል የወይራ ዘይት ወይም ቅቤ በድንቹ ላይ በሙሉ መቀባት ይችላሉ። ይህ የዘይት ሽፋን ከተጋገረ በኋላ ቆዳው የበለጠ ጥርት ያለ እንዲሆን ይረዳል። ናም ለመብላት የበለጠ ማራኪ እንዲሆን የሚያደርገውን ማራኪ ወርቃማ ቡናማ ቀለም ይፈጥራል። አንዴ ከተዘጋጀ በኋላ የመጋገሪያ ትሪ ላይ ያስቀምጡ ወይም በቀጥታ በምድጃ መደርደሪያው ላይ ማስቀመጥ ይችላሉ። ምድጃውን በ200 ዲግሪ ሴልሽስ 400 ዲግሪ ፋራናይት ያድርጉት። ከዛም እያንዳንዱን ተመሳሳይ መጠንና ውፍረት ያለውን ድንች ከ20 እስከ 30 ደቂቃ ይጥበሱት። ድንቹ መብሰሉን ለማረጋገጥ ስቴኪኒ ወይም ቾፕስቲክ በቀስታ ወደ መሃል ያስገቡ። በቀላሉ ከገባና ውስጡ ለስላሳና ሸካራነት ከተሰማውት ድንቹ በትክክል የበሰለ ነው። በዛን ጊዜ ከምድጃ ውስጥ ያውጡት። ሙሉ የተጠበሰውን ስኳር ድንች ቅለል ያለ ግን ጣፋጭ ምግብ ሲሆን ጥርት ያለ ቆዳና፣ በውስጡ ለስላሳ መዓዛ ያለው በተፈጥሮ ጣፋጭ ነው። ይህ ምግብ በምሳ ላይ ወይም በራት ላይ እንደ ተጨማሪ ምግብ ወይም ለጤናማ መክሰስ በጥሩ ሁኔታ ይሰራል። በንጥረ ነገሮች የበለጸገ ገር የሆነ የሚወደድ ጣዕም ያለው ለማንኛውም ሰው ተስማሚ ምርጫ ነው። ዘዴ ቁጥር ሁለት፣ በመጀመሪያ ውሃ በድስት ውስጥ ያድርጉ፣ በክዳን የሸፍኑትና በከፍተኛ ሙቀት ላይ ይጣዱት። ውሃው እየፈላ ሲሄድ የእንፋሎት መደርደሪያውን ወደ ድስት ውስጥ ያስቀምጡ፣ ከዛም ስኳር ድንቹን በላዩ ላይ ያድርጉ። ማስታወሻ፣ ውሃው መፍላት ከጀመረ በኋላ ነው ስኳር ድንቹን የሚያስገቡት። ይህ ድንቹ በእኩል እንዲበስል ይረዳል። ጣፋጭነቱና ንጥረ ነገሮቻቸውን በተሻለ መንገድ ይጠብቃል። ስኳር ድንቹን ካዘጋጁ በኋላ ክዳኑን በጥብቅ ይሸፍኑትና ድንቹን በግማሽ ለማብሰል ለ15 ደቂቃ ያህል በከፍተኛ ሙቀት ላይ ያብስሉት። በዚህ ደረጃ ድንቹ መለስለስና ከፍተኛ እርጥበት፣ ተፈጥሯዊ ስኳርና ንጥረ ነገሮች መያዝ ይጀምራል። ለስላሳ መዓዛውም መሰራጨት ይጀምራል። በመቀጠል ሰዓቱን ወደ መካከለኛ የቀንሱትና ለሌላ 15 ደቂቃዎች በእንፋሎት ማብሰሎን ይቀጥሉ። በመካከለኛ ሙቀት ላይ ቀስ ብሎ በእንፋሎት መብሰሉ በድንቹ ውስጥ ያለውን ስታርች ቀስ በቀስ ወደ ስኳር እንዲለወጥ ይረዳል። ይህም ድንቹ ላይ ምንም አይነት ቅመማ ቅመም ሳይጨምሩ ጣፋጭ ያደርገዋል። ክዳኑን ሲከፍቱት የድንቹ ቆዳዎች በትንሹ የተሰነጠቁና ጣፋጭ ማራኪ መዓዛ የሚለቁ ናቸው። በትክክል በእንፋሎት የተሰራ ስኳር ድንች ስብስብ ውስጡ ለስላሳና ጣፋጭ ነው። ድንቹን ትንሽ እንዲቀዘቅዝ ያድርጉት። ከዛም ሳህን ላይ ያድርጉትና ይደሰቱ። ዘዴ ቁጥር ሶስት ይህንን የእንፋሎት ማብሰል ዘዴ አንድ ጊዜ ይሞክሩትና በሚያመጣው ተፈጥሯዊ ጣፋጭና የአመጋገብ ዋጋ ይገረማሉ። በመጀመሪያ ለስላሳ እስኪሆን ድረስ የበሰለ ጣፋጭ ስኳር ድንች ይምረጡ። ከዛም ሁሉም ስኳር ድንቾች እስኪጠናቀቁ ድረስ ውጫዊውን ቆዳ አንድ ባንድ ይላጡ። አሁን ትልቅ ጎድጓዳ ሳህን ያዘጋጁ። ስኳር ድንቹን በትናንሽ ቁርጥራጮች ይቁረጡ። ከዛም መቀላቀሉ ቀላል እንዲሆን ትኩስ እያሉ በማንኪያ ወይም ሹካ ይፍጩት። ጣፋጩ ድንች በደንብ ከተፈጨ በኋላ ለስላሳ ቂቤ ቡናማ ስኳርና ትንሽ ቀረፋ ይጨምሩ። ጣዕሙን ለማሻሻል ጨው ማከልም ይችላሉ። አንድ እንቁላል ወደ ጎድጓዳ ሳህን ውስጥ ይስበሩ። ከዛም በደንብ ሲቀላቀል ድረስ በሹካ ይምቱት። በመቀጠል የተቀላቀለውን እንቁላል በተዘጋጀው የስኳር ድንች ድብልቅ ውስጥ ያፈሱት። አንድ የሾርባ ማንኪያ የሎሚ ጭማቂ ይጨምሩ። ከዛም ሁለት ወይም ሶስት የሾርባ ማንኪያ ዱቄት በመጨመር ይቀጥሉ። በመጨረሻም ድብልቁ ለስላሳና ሙሉ በሙሉ እስኪዋሃድ ድረስ ሁሉንም ንጥረ ነገሮች ያዋህዱ። አሁን የስኳር ድንቹን ድብልቅ ወደ መጋገሪያ ትሪ ላይ ያፍሱ። መጋገሪያውን ለስላሳ ያድርጉት። ከዛም በ175 ዲግሪ ሴልሽስ 35 ዲግሪ ፋራናይት ከ25 እስከ 30 ደቂቃዎች ያብስሉት። ጊዜው ከደረሰ በኋላ ስኳር ድንቹን ከምድጃው ውስጥ ያውጡት። ይህን ምግብ በተለያዩ ድግሶች ወይም ቅዳሜና እሑድ ለመደሰት በጣም ተስማሚ ነው። የዛሬው ቪዲዮ ይህ ነው። ይዘቱ ጠቃሚ ሆኖ ካገኙት ተጨማሪ አስደሳች ምክሮች እንዳያመልጦት ላይክና ሰብስክራይብ ማድረግዎን አይርሱ። በሚቀጥለው ቪዲዮ እንገናኝ። ስለተመለከቱን እናመሰግናለን።